ብልጽግና ፓርቲ እርር ቅጥል ብግን ማለት አምሮታል። እንግዲያውስ እኛን ይምረጡ። ቅናና ዝናን ባገኘንባቸው ረቀቅ ያሉ የአገዳደል ቴክኒኮች በቤንሻንጉል መተከል፣ በኦሮሚያ ሆሮ ጉድሩ፣ በሻሸመኔ፣ በቢሾፍቱ፣ በትግራይ አክሱም አመርቂ ግድያዎችን፣ አስገድዶ መድፈሮችን፣ የዘር ማጽዳት ወንጀሎችን በደንብ አርገን ፈጽመናል። ገልብጠን አንጠልጥለን በመስቀል ልዩ ዝናን አትርፈናል። በጩቤ በገጀራ በቀስት በመጥረቢያ በእሳት አቃጥለን ባተ ሞቶን በጅምላ በዶዘር እናስፈጽማለን። ለኮንዶሚኒየሞች እርሶ ይቆጥቡ፣ እኛ ለዘመሮቻችን ላሻን መርጠን እንሰጣለን። ሲንፊን ከኛ እርሶ ሲታረዱ፣ እኛ ፓርክን መርቃለን፣ ዝናብም እናዘንባለን። ደን ሲቃጠል ግን በላየ እናልፋለን። በውብት መርጦ ምረጡ። ባት መርጦ ምንቸገረን፣ ለእኛ እንደው ኦነግሸን ያለለን